ምን ነው እንደዚህ ደርቀሽ የቀረሽው? አይ ምንም አዲስ ሰው ሳይኮ ነው። ሰላም ነው ወንድሜ? ለምን ነው እንደዚህ የምትናደጅው? ለኔ አንድ ድል መስጠት ያን ያልከባድ ነገር መሆኑ ደግሞ ካስከፈውሽኝ፣ እየተመላለስኩ ይቅርታ ጠይቅሻለሁ። አንተ ጃማካል እንዴ? ቆይ አንተ ግን ናቴ ልትመልስ ትችላለ? እኔ ምንም አይነት ስልጣን እንደሌለኝ ያውቃለሁ። እኔ ምን እናትም በጣም ነበር የምወደው። ይቅርታ አባዬ። እኔ ስልኬን ሰጥቻለሁ አይደለም። ኬት አምጥቶ እንደሆነ ራሱ አላውቅም። ከአንቺ ካልተቀበለ ከማን ሊቀበል ይችላል? እንደውን እዚህ ሰፈር የምትግባቢ የምታወሪም ሰው የለም። እና ጀለሴ፣ ምን ላይ ደረስክ? አራተኛ ቀን ላይ መረሳችን አስበህ በኋላ ምን አገባት? አስር ቀን ይቀረኛል እኮ። ጸደይ፣ ምን ሆንሽ ነው? ምንም፣ ደህና ነኝ። ምን ነው ፈለከኝ ፈለግከኝ እንዴ ምንም ትይኛለሽ እንዴ? ምንድነው ልብስሽ፣ ጸጉርሽ፣ በዛ ላይ ፊትሽ? ምን አይነት ጉድ ውስጥ ነው የገባሁት?

እኔ እውነታውን ላይ ያማረኝ አይደለም። ቆይ ነጠላ ሳለብሽ ለቤት ሳትናገሪ ነው እቤተ ክርስቲያን ምትሄጂ? እውነቱ ነው ሉል ያለው ነገር እውነቱን ነው? ቆይ ጸደይ፣ እኛ ለአንቺ እያስብንልሽ፣ አንቺ በእኛ ላይ ስትጫውቺ ትንሽ አይቀፍሽም? በእውነት እንደዛ አይደለም። ዝም በይ ጸደይ። ቢሆንም እስካሁን መቆየት አልነበረብሽም። ካልሆነ ደግሞ ተናገርሽ ሄድ ነበረብሽ። ደግሞ ምንድነው የሚለው ሉል አብዳለች፣ ጸጉሯን አንጨ ብረት ትሄዳለሽ ምናምን ያለው ምንድን ነው እሱ? አረ እኔ እንደብዳ አልሄድኩም። ደግሞ ለሱም እኮ ነግሬው ነበረ፣ ቆሻሻ ልደፋ ነበር። ወጣት ተይ እንጂ እንደዛ ጸጉርሽን አንጨባረሽ እማዩ ሜካፕ ተቀብተሽ ነው ቆሻሻ ምደፊ? ቆይ እናንተ ሰዎች ምንድን ነው የምታወሩት? ይኸውልህ ጸዴ፣ ከዚህ በኋላ ዛሬ የሰራሽውን ስህተት ዳግም ብትሰሪ፣ የምሬን ነው ከኔ ጋር ትጠኛል። ተግባባል? አዎ፣ ገብቷል። ማለቴ ገብቷታል። አባዬ የራስ ጉዳይ

ቢሆንም ግን የመተወሸ እንደ ልጅ ስለቆጠርኩሽ ነው። ቅርታ ምንም ቢሆን እጄን አንቺ ላይ ማንሳት አልነበረብኝ። አረ ችግር የለውም። ፀዴ ይኸውልሽ አንድ ነገር ልምከርሽ። አንቺ ሴት ነሽ ራስሽ መጠበቅ አለብሽ። ምንም ቢሆን መጠንቀቅ አለብሽ። ደግሞ ስትወጪ ልትነግር የሚገባል አይደለም እንዴ? እውነት ነው። ይቅርታ ጋሽ፣ ከዚህ በኋላ የምሄድበትን አሳውቃለሁ። ሁለተኛ ይፈጠር በቃ መልካም ቀን ምግብ እኮ እያቀራረብኩ ነበር። በልታ ብትሄጂ ግድ የለም እኔ ምግብ ቢሆንም ትንሽ በልታ ብትሄጂ ግድ የለም። አትጨነቂ። መልካም ቀን። እራስሽ ይጠብቅ ቀን

አንች ልጅ ከዚህ እጂ ስልሽ እንቢያልሽኝ ምን ያለ እንኳን አርፍሽ ብትቀመጪደናሽ ደናድርሽ ስለኛለች እንዴ። የማታውን ድንጋጤ እስካሁን አልለቀቀኝም። እንቅልፍ በአይኔ ሳይዞርን ያደርጉትኝጣ በዛ ሰዓት ቤተክርስቲያን መቼም ማትጅም እንደማትጂ በጣም እርግጠኛ ነኝ። የት ነበር ሄድው? አዎ ንገሪኝ፣ የት ነበርሽ ውዴ? ምን ነው ችግር አለ እንዴ? ምናሽ ችግር የለም ሰላም ነው ይለኛል እንዴ? ፊት እኮ ያስታውቃል። እሽ ለምንድን ነው ከስራ የተመለስከው? ሰላም ነኝ ያልኩሽ፣ ፀደይ እባክሽ ነው ዋይዘሽ ልኝ ትመጫለሽ። መጀመሪያ ግን ምን እንደሆንክ ለእኔ ንገረኝ። መስሪያ ቤት አንድ ጓደኛችን እንደ ሞተ ተደውሎ ተነግሮኝ ነው። እርፍ ል በል ሰው እኮ ያው የተፈጠረው ሊሞት አይደለም። ተረጋጋ አንተ። እኔ አውቀዋለሁ እንዴ በቃ ገብቼ ልታይ እንዴት አደርሽ? ደህና አደርክ ሉል። ማለቴ እንዴት አረፈድክ? ሰዓት ሄዷል ብዬ ነው እኔ። በእውነት ግን ጸደይ ደህና ነሽ? እኔ እየተጠራጠርኩሽ ነው። ምንድን ነው ትጠራጠረኝ? አብዳልሽ ብለህ ነው ትጠራጠረ አንተ እኮ ያማል። እና ምንድን ነው እንደ እብድ በማታ የሚያዞርሽ እንዴ? ሉል ማታ ነገርኳችሁ እኮ በቃ ቤተ ክርስቲያን ሄጄ ነው። እሺ በቃ ይሁንልሽ። እሎ ወደፊት ውስጥ እጄ ይጃሉ ይባላል። ቢያንስ እንፈልግሻለን ማለት። ለሌሊት ስልክ ማውራት፣ በተደጋጋሚ በር ላይ መቆም፣ ብቻ የሆነ እንግዳዩ ነገር እያየሁብሽ ነው። ጸዲ ግን የምር ጅል ነው እንዲህ የሚመስልሽ? ወይስ አብደሻል? የደበቅሽኝ ነገርም አለ? አረ ምንም ነገር የለም። ሁኔታዎች ሲገጣጠሙ እንደዛ መስሎ እኮ ነው። እሺ ይሁንልሽ፣ ግን እደርስበታል። ለማንኛውም ግን ማታን በጣም ነበር የፈራሁት። ጸዲ በማታ ስትወጪ እዚህ ሰፈር ዱርዬዎቹ ና ሌቦቹ እንዳይተናኮልሽ፣ መውጣት ቢፈልግ ራሱ እንውጣ በይኝ። እሺ እሺ፣ አንተ አትጨነቅ። ማውራት ከፈለግሽ ሻውሪ፣ እኔ ልገባ ነው። አረ ጓደኛዬ ናት፣ ጓደኛዬ ናት የደወለችው። በኋላ እኔ እራሴ ደውላታለሁ። በቃ ውሃ አምጣ። ሄሎ ሄሎ፣ ሰኔ እስክትደውልኝ እየጠበኩ ነበር። ቆይ እንዴት ልትመጪ ቻልሽ? ሁሉም ነገር በህልሜ ነው አይደል? በህልሜ ነው። ይመናት፣ ይህን ሁሉ ጊዜ የት ነበር? ከየት ነው የመታሽው?

እባክሽ፣ በፈጠርሽ እኛ የራሳችንን ሕይወት እንኑርበት። ቅዱስ ማለት አንተ ነህ። አሁን ምን ምልታ አመጣ? ቅድም ደውለህ ስፎክር የነበርኩ አንተ ነህ። እኔ ነኝ። ቆይ አንተ ቤታችን መተህ የነበርኩ ልጅ አይደል እንዴ? ለምን ፀዲም የምታስቸግሯት? በመጀመሪያ ማን አስቸገራት? ያለ መቼ ፀዲያ አትሆንም አይደል? ይገርማል። ማታ እንዴት አሪፍ ጊዜ ያሳለፈ መሰለኝ። ማታ ካንተ ጋር ነበር ማለት ነው ያመሸችው። ቆያኑ ሁሉ ሰዓት ምን ስታደርጉ ነበር የቆያችሁት? እሱ የሁለታችን ምስጢር ነው። አንተ ነው የሚመለከት ጉዳይ አይደለም። እንደው ከቻልክ ባትረብሸን መልካም ነው። ምን ማለት ነው ባትረብሸን? አንተ እኮ ነው ልጅቷን እየረበሽካት ያለው። ከዚህ በኋላ አጠገቧ እንዳትደርስ። ሂድና የምታስፈራረውን አስፈራራ። እባክህ ምን ይመስላል በፈታ አንተ አደለህ እንዴ በመሀላችን የገባው? እንደውም ከቻልክ ተዋትሽ ለምዶም ተዋት። ፀደይ ለእኔ ማን እንደሆነች ስለማታውቅ ነው። ደውስ ትክክል አናግረኝ። ባላናግርም ልታመጣ ነው? ቆይ ትወዳታለህ እንዴ? ከወደድካት በጸበይ ልቀቅልኝ በል። ለነገሩ ባትወዳት ነው የሚሻለው። ምክንያቱም እኔ እና እሷ ፍቅር ጀምረናል። በፍጹም ፀደይ እንደዛ እንደማታደርግ አውቃለሁ። አሁን መቀባጠሩን ተውና ድጋሚ አጠገባ እንዳትደርስ። ራስን እንዳዛዥ አትመልከት እባክህ። ሰማኛል። በጣም መውዳትና የምትወደኝ ፍቅረኛዋ ነኝ። እሺ ቢቻለ አንተ ራሱ ደግመህ መሀላችን እንዳትገባ። ብገባ ምን እ ምን ልታመጣ ነው ንገርኛ። እሱን አሳይሻለሁ በቀጣይ ደግሞ እመንኝ፣ እገልሃለሁ። ምን ምር ቤተክርስቲያን ነበር። አሁን ምን ነው ጠየከኝ? ከመጣ ጊዜ ጀምሮ ምንም ደህና አይደለክም። ቆየት ሄዳክ ነው የመጣከው? ቅዱስ ጋር ቅዱስ ጋር ነበርኩኝ። ሁሉንም ነገር ነግሮኛል። ቆይታም ደም ታሽ። አረ እኔ ምንም አሏሽውከም። ማለቴ ሉል ሁሉንም ነገርን ያስረዳካለሁ። በእውነት አንተ እንዳሰብኩ አይደለም። ምን አስባለሁ? ውሸታም መሆንሽን ነው እንጂ ያንኔ ወርቁን ሰረግሽ ስባል አንቺ ማመን ማቆም ነበረብኝ። በእውነት ሉልን ያሏሽውከም። በእውነት ሲጀመር ልጁ ስላስቸገረኝ ላናግረው ነበር ይርኩት፣ ከቤት ደግሞ ስወጣ መሽቶ ነበር። ሳላስቦ ደግሞ ሰዓት ሄደ እንጂ። አሁንም እንደዛ ብለሽ እንደምትሸጉጅኝ ነው? እንደምታምን ሁሉም ነገር ነግሮኛል። ምንድን ነው የነገረ? ፍቅረኛሞች እንደሆናችሁ የእውነት ከሆነ ያስልቅላችሁ። አረ በእውነት በእውነት ልውል እንደዛ አይደለም። በፈለግ ከሆነ ነገር የምልልሃለሁ እኔ እንዴት ነው ከእሱ ጋር ፍቅረኛ መሆን የምችለው? ፀደይ ከዚህ በኋላ ስለማላም ልጅ ባቷሽኝ ነው ምትሻልሽ። ግን ትናንት ማታ እሱ ጋር አምሽታች ትመጪ ምኑና ነው ብዬ በጣም ጠጫ ነበር። እንደዛ እንደማታደርግ ስለማቅ አሁን ግን ገባኝ። ልውል እናቴን ምሳኝ፣ እኔ ከእሱ ጋር ምንም አይነት ነገር አልጀመርኩም። ቆይ ስታስበው እኔ እንዴት ነው ከእሱ ጋር የምጀምረው? በቃ ሲያስቸግረኝ ነበረ። እንዳታስቸግረኝ ብዬ ልለው ነበር የሄድኩትኝ እኮ። ምንም ብታደርግ መብትች ነው። በአንቺ ህይወት ውስጥ እኔ መወሰናች ነው። ልውል ግን እኮ ጭራሽ ፍቅረኛ ይናት ብሎ ያወራል። ምንድን ነው ማድረጉ ይን ልጅ? ቆይ ምን ሆነ ነው በዚህ በሌል ተነስቶ ተቀምጥከው ፋል ውስጥ ያለኝ ጭንቅል ሊገድለኝ፣ በዛ ላይ ቅሸት ሊያስተኛኝ አልቻለም። ዝም ብዬ ከምገላበጥ ብቀመጥ ይሻላል ብዬ ነው። ሰሞኑን ምን ሆናል? እስኪ ለእኔ ንገረኝ፣ እኔ ልስማው። ጭንቀት ያው፣ ሁሉ ነገር ነግሬሻለሁ። የመስሪያ ቤት ጓደኛ መሞቱ አምኜ እስክቀበል ድረስ ነው። ኔ ታገሽ፣ እሱም እውነት ነው። አብሮ የኖረ ሰው በሙስል ላይ ይከብዳል፣ ሀዘኑም ከባድ ነው። ግን በርታለ። የሞተን ሰው መለየት ከሱ ይልቅ አዲስ ሰው ወደ ህይወትሽ ማስገባትና መቀበል አይከብድም እንዴ? ይሄ ደግሞ ምን ማለት ነው? የሞተ ሰው ይመጣል እንዴ? ደግሞም ከመጣም እግዚአብሔር አንድ ድል ሊሰጠ አስበው ይሆናል። እንደዛ አለ ማለት ፈልጌ አይደለም። እንዲህ ዝም ብዬ ነው። ግንነት አንቺ ያልሽው ሊሆን ይችላል ኧረ፣ ያለቀ ግን ምናልባት ከሆነ እንደዛ ከሆነ ብዬ ነው። ተረጋጋ። በቃ ና አረፍ በል እሺ። ልታሳብሬ ነው እንዴ? ቆይ የምትፈልገው ከህይወት ይውጣል እኮ አይደል እንዴ? ምን አደረግኩሽ ፀዴ? ቆይ ለምንድን ነው ለብስጭትሽ ምክንያታዊ የማትሆኝ? እሺ ልዑልን የታግኝታ ከሆነ ፀዴ ፈቅደኝ። የእውነት ትናንትና ከኔ ጋር ነው ያመሻችሁ ብለ የነገርከው። ቆይ አንተ ልታሳብሬ ነው እንዴ? ፀዴ ልተውሽ አልቻልኩትኝ እኮ ፈልገው አይደለም፣ ስለ ወደድኩሽ ስላመንኩሽና ስትርቂኝ ስለምትናፍቂኝ ነው። ሰው ሲወድ እኮ ለወደደው ሰው ነው የሚኖረው። ምናልባት እኔ ከሞደድን በላይ አፍቅሬሽ ቢሆንስ? እኮ ከፈቀድከኝ፣ ወይም ከወደድከኝ ደግሞ ተወኛ። በአንተ ምክንያት ከቤተሰቦች ጋር ተጣላው፣ ሲጀመር ልዑልንም እንዲከፋው አልፈልግም። በቃ ከህይወት ይውጣልኝ። ይኸውልሽ ጸዲ፣ ልዑል እራሱ ነው የመጣብኝ፣ ሲቀጥል ደግሞ ሲመታኝ እንኳን ዝም እኮ ነው ያልኩትኝ። እኮ አንተ ልዑል ሲመታት ዝም አልከው? ቆይ ስተኝ ሞኝ ነው እንዴ የምመስልህ? እቴ በቃ ተወኛ። አሁንስ እንዴ ተቃጠልኩኝ እኮ እግዚአብሔር ይሁ ልጅ ፀዲ፣ በሞተቿ በእናቴ አጥንት ስም ምልሻለሁ፣ እኔ ዱልን ምንም አላደረኩትም። እጁን ሲያነሳብኝ እንኳን ዝምን ያልኩት ምክንያቱም ለአንቺ ክብር ስላለኝና ስለምወድሽ። እሺ እኔ እሱን በምን አውቃለሁ? ወንድ ልጅ ነኝ። በእናቴና በክብሬ ድርድር አላውቅ

ቆይ ሁሉም ነገር ይቅር፣ አልሞት በመጀመሪያ ለአይነ ስጋ ስለተገናኘን በጣም ደስ ብሎኛል። አሁን ምንም ነገር ባስረዳ ምንም አያደርግልን። ልጅም ብቻ ሳይሆን ጥያቄም ብቻ መልሽልኝ። ታስታውስ ከነበር፣ ብዙ ነገር አልነበረም። ብዙ ቀናቶችን በረሃብ አሳልፈናል፣ ለአመታት ተጎሳቁያለን እና አንድ የሚያወራኝ ሰው ነበር፣ አሜሪካ ሀገር የሚኖር። ከእለታት አንድ ቀን ኢትዮጵያ እንደመጣ ሰው ነው። ከዛም እናቴ ጋር ሊሄድ ብዬ ልቅ ሌላን ተሰጥች ወጣ። ከቆይታ በኋላ ልጅ ስላለን እንደማትፈታኝ ስላወቅኩኝ በመኪና አደጋ እንደሞትኩኝ ና የውሸት ሀዘን እንደተዘጋጀ ነገር ነው። ይሄን ሁሉ ነገር ያዘጋጁት ቤተሰቦች ነበሩ። የውሸት ለቅሶ ተዘጋጅቶ እንድታምን ተደረገ። ቆያንቺ ትንሽ እኳን አታፍርም። የምሬ ሰኔት ሞቶች ብትቀር ይሻለኝ ነበር። ቢያንስ የሞላልኝን ህይወቴን ያላየችው ያቺ ምስኪን በችግር ጊዜ ያጧት ሚስቴ ብዬ ሳዝንልሽ ኖር ነበር። ዝም በል ተፈሪ። እዚህም ቢሆን በሞት ሆኝ የሚያስብለኝም ብዙ ችግሮች ማለፍ ስለቃተኝ ነበር። እንደዚ ያደረኩት ለእኔም ለልጅም የተሻለው ይሄ ነው ብዬ ነበር የወሰንኩት። አንተ ግን ልጁን ለእናት ያልሰጥም ብለ ከራስ ጋር አቆየ። ሰው ሁሉ ይቀየራል። የምችለውን ሁሉ ከአንተ ጋር ለመኖር ብዙ ነገር አሳልፍ ያለሁ ደግሞ አታፍሪም። ወይ ሰኒ እንደዚህ አይነት ሰው ነበር? እኔ እኮ የማውቀው ደጓን የዋዋን ትወቷን ሰኒን ነበር። ግን ከፍቅራችን ችግራችን በለጠ። እዚህ ህይወት ውስጥ የቀረን አንድ ማስታወሻ ቢኖር ልጄ ብቻ ነበረ። ከዚህ በኋላ ከልጄ ጋር መኖር እፈልጋለሁ። የውል ተፈሪ፣ አውቃለሁ። በጣም ብዙ ነገር አጥፍቻለሁ። ግን ደግሞ እኔ ባሌር ኖሮ አንተም ይሄ አሁን ያለበት ህይወት አይኖርም ይሆን ነበረ እኔም ሀብታም አልሆነም ነበር። ታዲያ አንቺ እንደምትዩ መልካምና የድሎት ህይወት አለኝ ብለሽ ካልሽ ለምን በመጥፎ ትውስታ የምታስብ ቤት ውስጥ ዳግም ለመምጣት አስብሽ? ባለቤት ያርፋል፣ እኔም ሀብታም ሆኛለሁ። ይሄ ሁሉ ነገር ደግሞ ለልዑል ነው። ለምንድን ነው ማትረዳል? ይትን ተንዘላዝልሽ ሲበቃሽ መጥተሽ ልዤ ያትም በስንት መከራና በስንት ችግር ውስጥ ያሳደግኩትን ልዤ ልዤ ብለሽ አትጥሉ። ልዑል የእኔ ልጅ ብቻ ነው። ይኸውልህ ተፈሪ፣ እኔ ከአንተ ጋር መወቃቀስ አልፈልግም። ከዚህ በኋላ ልጄ ከኔ ጋር እንዲኖር እፈልጋለሁ። ስለዚህ ልጄ እንድትሰጠኝ እፈልጋለሁ። በቃ በልጄ ስም አትደልኝ። ሁሉን ነገር ያደረግሽው እራስ ወዳድና እራስሽን ስለምታስፈልጭ ባይሆን ኖሮ እኔ እንትን ልጄን ግን ለጠላሽ ራባ አሳልፈሽ አትሰጭውም ነበር። እና አታሳየኝም። ትሰሚኛለሽ? እሞታለሁ እንጂ ልውልን ለአንቺ አልሰጥም። ልጅ ልውል አጠገብ ብደርሺ የምሬን በህይወት እንዲወድሽ ያደረኩትን ነገር ሁላ፣ በህይወት ኖርሽ በጣም አድርጎ እንዲጠላሽ አድርጌ ነው የሚነግረው። ሰምተሽኝ እና አታሳየኝም ማለት ነው። እርምሽን አውጪ። አጠገባችን ዳድሽ ምን ሹካካ ልጅ ነው ወፈጣል ምን አቅልለታለሁ? ያስጸዳያር በቃ አብረን መሆናችን እንዳይታወቅ ተመለስ። ጸድዬ ቆይ አንተ ልጅ ደግሞ እዚህ የምትሰራ አለ? ምንም አጋጣሚ በዚህ ሳልፍ አይቻሽ ከሆነ። አንቺ ግን እዚህ የምትሰራልሽ እኔ ማ ቃል ገዛ መጥቼ ነው። ቆይ አንተ ልጅ ስራ የለ እንደዚህ የምትኖረው? ኧረ አለኝ፣ ከወንድሜ ጋር ነው የምሰራው። እንዳጋጣሚውን ዛሬ ትንሽ አመመውና ስራ አልገባም። እማግዝሽ ነገር አይ እንደማ መሰከናል ጻዲ እስካቤ ድረስ ልሸሽ ለመጨረሻ ጊዜ ለመጨረሻ ጊዜ ስትለራሱ ለመጨረሻ ጊዜ ነው መስማት የምፈልገው። ቆይላም እንደው እንደዚህ ያልከምን ታሸኝ አመኚ፣ ይሄ መጨረሻ ጊዜ ነው በኋላ እንድንገናኝ አልፈልግም በቃ አቁም እሺ አቆማለሁ ግን አንድ መናገር የምፈልገው ነገር አለ ትፈቅጂልኛለች ልናገር አዎ ትችላለህ መናገር የምትፈልገውን ቶሎ ቶሎ በለን አድርገው ስራ አለብኝ ይኸውልሽ ፀዲ በጣም ወድሻለሁ አንቺ በጣም የተለየ ሴት ነሽ የእውነት እናቴ ብትኖር እንዳንቺ አይነት ሴት ነው የምትሆን የሚመስለኝ ምን እንደምልሻለሁ በቃ ብቻ ወድሻለሁ ደህና ነኝ ውዴ እንዴት ነህ አሁን ቀለል አለልህ አንቺ ድማ አስጨነቁሻል አባይ